ተስፋችን ክብራችንና ህይወታችን፣ መድኃኒታችን የናዝሬቱ ኢየሱስ ለሁሉ የተባረከ ይሁን። ጌታ ይመስገን። ከክፉ የጠበቀን እርምጃዎቻችንን ሁሉ የተከታተለ ጌታ አምላካችን ስሙ የተባረከ ይሁን። እንግዲህ የተወደዳችሁ ቅዱሳን፣ የእውነት አምድ ቤተሰቦች፣ እንደምታስታውሱት በዚህ ክፍለ ጊዜ እውነት አምድ የዩቲብ ቻናላችን ማለት ነው፣ የጌታ እራትን ትምህርት ጀምረን ዛሬ ሶስተኛ ክፍል ነው በጌታ ምህረት እንደምታውቁት ከቤተ ክርስቲያን መሰረታዊ ትምህርቶች ውስጥ መካከል መጽሐፍ ቅዱሳዊ ከሆኑት አንዱ የጌታ እራት ነው። ባለፈው ሳምንት ለምንድነው የጌታን እራት የምንቆርሰው ወይም ለምንድነው የጌታን እራት የምንካፈለው የሚል ምክንያት ጠይቀን ሁለት ምክንያቶችን ተመልክተን ነበር። እነሱም መጽሐፍ ቅዱሳዊ የሆኑ ምክንያቶች ናቸው። አንደኛው ለምንድነው የምንካፈለው ተብሎ ከተጠየቀ የምንካፈለው ንጉሳችን ኢየሱስ ስላዘዘን የሚል እሱ አዞናል። እንድንረሳው አይፈልግም። ሁልጊዜ እንድናስታውሰው ይፈልጋል። አድርጉት ይህንን ለመታሰቢያ አድርጉት ስላለን፣ ስትሰበሰቡ ይህንን አድርጉት ስላለን እናደርገዋለን። ኢየሱስ ካረገም ከስምንት ዓመት በኋላ ጌታን ያገኘው ጳውሎስ ብትመለከቱት እኔ ከጌታ ተቀብየዋለሁ ይላል። ስለዚህ ጌታ ለጳውሎስ ይህንንም ሥርዓት ጭምር ካረገም በኋላ እንደሰጠው ነው የምናስተውለው ምክንያቱም እኔ ለእናንተ የሰጠሁትን ከጌታ ተቀብየዋለሁ ስለሚል፣ አያችሁ። በዛን በፋሲካ ምሽት ራት ላይ ጳውሎስ አልነበረም። ወደ ክብር ጌታ ኢየሱስ ካረገ በኋላ ግን ጳውሎስን የጠራው ይህንን ስርዓትም ጭምር አብሮ እንዲጠብቅ መመሪያ እንደሰጠው እናውቃለን። ስለዚህ የከበረ ትእዛዝ ነው። ጌታ ኢየሱስ ራሱ ስለሰጠን አለማድረግ መብት አይደለም። ይህንን በክርስቲያኖች ጉባኤ፣ በአጥቢያ ቤተ ክርስቲያን ገጽታ ሆነን የጌታ ራት አላደርግም የሚል ነገር ሊወጣን አይችልም። እኛ ማን ስለሆነ ማን ስለሆነ በአንድ ቤተ ክርስቲያን የጌታ ነኝ እስካለች ድረስ ጌታዋ ያዘዛትን ትእዛዝ የመፈጸም ግዴታ አለባት። ይሄ መብት አይደለም ግዴታ። ሁለተኛው ሞቱን መናገር ነው። አሁንም ስንሰበሰብ የኛን የሙዚቃ መሳሪያዎች የኛን የድምፅ በቃ መረዋነት ድምፀ መረዋነት የኛን አልባሳት ለውጭ አውጥተን የቤተ ክርስቲያኒቱን በቃ እቃዎች አውጥተን የምናሳይበት አይደለም። ሊሆንም አይችልም። ሴሬሞኒ አይደለም የምናደርገው የተለየ በቃ እንዴት ነው ኤግዚቢሽን እንደሚቀርቡ እቃዎች ኤግዚቢት የምናደርግበት አይደለም። ለሰውም ኑዩልኝ እቃዎችን የምንልበት አይደለም። የጌታ እራት ሞት መናገሪያ ነው። ቅድም እንዳልነው መዝሙሮቻችን መስቀልና ሞት ተኮር ናቸው መሆን ያለባቸው። በኋላ ላይ ትንሣኤና ተስፋ ተኮር ይሆናሉ። እና ሞት ተኮር የሆኑ ኢየሱስ ስለ ኃጢአታችን መሞቱን፣ መወጋቱን፣ መቸንከሩን ጀርባው መላጡን፣ ስጋው መቆረሱን፣ ደሙ እንደ ውሃ መፍሰሱን፣ መዋረዱን፣ ማቃሰቱን ለእኛ ሲል ስለ ደህንነታችን የከፈለውን ዋጋ ነው የምናስብበት እንጂ የእኛ ኑሮ ስለሞላበት ነገር አንዘምርም። የጌታ እራት ላይ በአጠቃላይ ቤተክርስቲያን ጉባኤ አንዘምርም አላልኩም። ይህንን ደግሞ ጨልፎ ለሌላ ነገር መዋል አይቻልም እምንዘምራቸው ዝማሬዎች ይኖሩናል። በጌታ እራት ቀን ግን የምንዘምረው መስቀልና ሞት ተኮር ነው። ሞቱን ትናገራላችሁ ስለሆነ። ሞቱን ትናገራላችሁ ስለሆነ። ለምሳሌ በቃ እንደእናት ልጅ እንዳልቆጥርህ አንተ ትበልጣለህ፣ በቃ ማማ ሆነ፣ ከፍ አደረከኝ ምናምን የሚሉ መዝሙሮች፣ እነሱ በሌላ ምዕራፍና በሌላ የአምልኮ ክፍለ ጊዜ ሊዘመሩ ይችላል። እዚህኛው ጋር ግን ሞተሃል ነው ታርድሃል ነው ለእኔ ስትል ዋጋ ከፍላል ተሰቃይተሃል የሚል ነው ሞትና መስቀል ተኮር ናቸው። ይሄ መጽሐፍ ቅዱሳዊ የሆነ ሞቴን ትናገራላችሁ ስለሆነ፣ ጸሎታችንም ሞትን የሚያስታውስ ነው የሚሆነው። ስለ ሞተልን ምስጋና ነው ጸሎታችንም፣ ውዳሴያችንም እንደዚያው ነው የሚሆነው እና በጣም ጥንቃቄና ትኩረት ማድረግ ይጠበቅብናል የሚል ነው። ሌላኛው ዛሬ የምንካፈለው ለምንድን ነው የጌታ እራት የምንቆርሰው ወይም ለምንድነው የጌታ እራት የምንካፈለው ለሚል ለሚል ትምህርት ሶስተኛው ህብረት ለማድረግ ህብረት ለማድረግ ይሄ ህብረት አንድነትና አብሮነትን የሚያመለክት ነው። ህብረት ስንል ወደ ላይና ወደ ታች ወይም ሆሪዞንታልና ቨርቲካል ሪሌሽንሽፕ ማለታችን ነው። ህብረት ወደ ላይ ከጌታ ጋር ወደ ጎን ከቅዱሳን ጋር ህብረት የምናደርግበት ነው። ይህንን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ጀምሮ የተጻፈውን የእግዚአብሔርን ቃል እናስተውል። እንደዚህ ይለናል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አያችሁ፣ ህብረት አለ ዝም ብሎ ተራ የቤት ውስጥ ቂጣ አይደለም የምንቆርሰው? ተራ የሆነ የቤታችንን ዳቦ አይደለም የምንበላው? ከክርስቶስ ስጋ ጋር ህብረት ያለውን? ወይኑም ቢሆን ከክርስቶስ ደም ጋር ምን ህብረት ያለውን ህብረት ያለውን። ይህንን ይልና አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። አያችሁ ብዙዎች ስንሆን ስንትነን አንድ ስጋ ነን። ያን ብቻ አይደለም፣ ሁላችን ያን አንዱን እንጀራ እንካፈላለንና። በስጋ የሆነውን እስራኤል ተመልከቱ፣ መስዋዕቱን የሚበሉ የመሰዊያው ማኅበርተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁና ወይስ ጣዖት ምናምን እንደሆነ እላለሁ? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንት ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማር ልትካፈሉ አትችሉም። ወይስ የጌታን እናስቀና ጌታን እናስቀናውን እኛስ እ ከእርሱ ይልቅ እንበረታለንን ብሎ ይናገራል። ምን ማለት ነው? እንግዲህ ለአጋንንት የሚሰዉ ከአጋንንቱ ጋር ማህበር ናቸው። እኛ በክርስቶስ ስም ተሰብስበናል። የክርስቶስ ማህበር ነን። በክርስቶስ ስም እንጀራን ቆርሳለን። ያ ስጋ ከክርስቶስ ጋር ህብረት ያለው ስለዚህ፣ ህብረታችን ከአባት ጋር ነው ከልጁም ከኢየሱስ ክርስቶስ ጋር ነው ተብሎ ተጽፏል። በስሙ በምንሰበሰብበት ጊዜ ሁለትም ሶስትም ብንሆን እሱ በመሃላችን ይገኛል። ስለዚህ በመካከላችን በሆነውና በተገኘው በናዝሬቱ በኢየሱስ በኩል ምን እናደርጋለን? ህብረት እናደርጋለን። በተለይ ደግሞ እንጀራን በመቁረስ ጊዜ ይኸውላችሁ እንጀራው ከክርስቶስ ሥጋ ጋር ህብረት ካለው ወይኑ ከክርስቶስ ደም ጋር ህብረት ካለው ያንን በምንቆርስበት ጊዜ ከእርሱ ጋር ወደ ላይ ምን እያደረግን ነው? ህብረት እያደረግን ነው። ያን ብቻ አይደለም። የምንቆርሰው አንድ እንጀራ ስለሆነ ብዙ እንጀራዎች አይደሉም፣ ወይም ብዙ ዳቦ አይደለም። የምንቆርሰው አንድ ነው። ከዛ ከአንዱ ህብስት ላይ ከአንዱ ህብስት ላይ በምንካፈልበት ጊዜ አንድ ነው። እኛ ሁላችን ከዛ በመቁረሳችን ህብረታችንን እናስመሰክራለን፣ ወይም ህብረታችን ይመሰክራል። ስለዚህ ህብረታችን ይታወቃል፣ ወይም ህብረታችን ይነገርበታል። ስለዚህ የአጋንንትን ጽዋ የሚጠጡ ከአጋንንቱ ጋር ህብረት አላቸው። የክርስቶስን ጽዋ የሚጠጡ ከክርስቶስ ጋር ህብረት አላቸው። ከክርስቶስ ጋር ህብረት ማድረግ ብቻ ሳይሆን የእሱ የሆነውን በምንቆርስበትም ጊዜ ከእርሱ ጋር ምን ይሆንልናል? ህብረት ይሆንልናል። ጌታችን ኢየሱስ በዚህ ምድር ላይ በነበረበት ጊዜ ሁሉ የተጠላና የተናቀ ነበር። በምድር በሚመላለስበት ጊዜ የአናጢው የዮሴፍ ልጅ ሉት ነበረ። በአጋንንት አለቃ አጋንንትን ያወጣል እያሉ ይሰድቡት ነበረ፣ ያዋርዱት ነበር። በተናቀበት በተዋረደበት ምድር ስለኛ ኃጢአት ተላልፎ በተሰጠበት በሞተበትም ዓለም ላይ እኛ የክርስቶስ መሆናችንና ከእርሱ ጋር ውግንና ያለን መሆናችንን እናስመሰክራለን። ወገንነቴ ከክርስቶስ ጋር ነው፣ ውግንናዬ ከእርሱ ጋር ነው እንላለን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር ዘጠኝ ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እ። እግዚአብሔር የታመነ ነው ይለናል። ከክርስቶስ ጋር እኛ ኅብረት አለን። ስለዚህ በእምነት አማካኝነት አንዴ ከእርሱ ጋር ኅብረት እናደርጋለን። በእምነት አማካኝነት በእምነት አማካኝነት ኅብስቱንና ወይኑን በምናቀርብበት ጊዜ ከኢየሱስ ክርስቶስ ጋር ኅብረት እናደርጋለን። ይሄንንም ኅብረት በአደባባይ እንመሰክራለን። በሌላ ሁኔታ ቅድም እንዳልኩት ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች እንደመሆናችን አባታችን እግዚአብሔር አብ መድኃኒታችንም ጌታ ኢየሱስ መንፈሱን መንፈስ ቅዱስ በመካከላችን እንዳለ በማመንና ይህንን በመመስከር ምን እናደርጋለን? በአደባባይ ይህንን እንመሰክራለን። ኅብረት እናደርጋለን ከቅዱሳን ጋር። ለምን? አንዱን ጌታ አምነናል። አንዱን መንፈስ ጠጥተናል። ከአንዱ መንፈስ ተጠምቀናል። አንድ አባት እግዚአብሔር አለን። ስለዚህ የጎንዮሽ ህብረት ከወገኖች ጋር እናደርጋለን። አንድን ጌታ ኢየሱስ ያመንን እንደመሆናችን መጠን ያለምንም ልዩነት ህብረት ከወገኖች ጋር እናደርጋለን። ይሄ ብዙ ነገር ነው፣ ትርጉም የትምህርት አንድነት አለን ማለታችን ነው። የመንፈስ ህብረት የመንፈስ አንድነት አለን ማለታችን ነው። በአካሉ ላይ ያለን የአካል ስፍራ ወይም የብልትነት ክብር አለን አይደል። በአንዱ የክርስቶስ ራስ ላይ በተመሰረተችዋ ክብርት ቤተ ክርስቲያን ላይ ያለን የአካል ብልቶች እንደመሆናችን መጠን በአንዱ አካል ላይ መሆናችንን እንመሰክራለን። ስለዚህ በአንድነት በህብረት በምንሰበሰብበት ጊዜ ሁሉ ይህንን ድንቅ እውነት ለዓለም እያወጅንና እየመሰከርን እንውላለን። ስለዚህ እንጀራውን እንጀራው አንድ ነው፣ ጽዋው አንድ ነው። ከጌታ ጋር በዚያ ህብረት እናደርጋለን። ከወገኖች ጋር ምረብ ከወገኖች ጋር ህብረት እናደርጋለን። ይሄ ሶስተኛው ህብረት እናደርጋለን የሚለው ለምንድነው? የጌታን ገበታ የምንቆርሰው ለምንድን ነው? እንጀራውን የምንቆርሰው ለምንድን ነው ለሚለው ጥያቄ ይሄ ሶስተኛው ነው፣ ህብረት ለማድረግ የሚለው በሌላ ሁኔታ የጌታን ራት በምንካፈልበት ጊዜ መጥራት ያለባቸው አንዳንድ አስተሳሰቦች አሉ። ስለ ጌታ እራት አሁንም ማወቅ ያለብን እንግዲህ፣ የተወደደውን የጌታን ራት በተመለከተ በዘመናት የዳበረ ከትውልዶች ቅብብሎሽ የመጣ የተሳሳተ ትምህርት ስፍራውን ይዞታል ይታወቃል። እና ይሄ በእግዚአብሔር ቃል መጥራትና ለእግዚአብሔር ቃል መሸነፍ አለበት። የእኛ አስተሳሰብ ወይም ደግሞ የእኛ በየአካባቢው የምንናገረው ነገር በሙሉ በእግዚአብሔር ቃል መፈተሽና መጥራት አለበት። ምንድነው የምናጠራ ወይም ምንድነው የምንፈትሸው ከተባለ የመጀመሪያው ነገር የጌታ እራት ምስጢር አይደለም። ምስጢር አይደለም። እንግዲህ ምን ይላል? ምስጢረ ቁርባን፣ ምስጢረ ምናምን ምስጢር ነው፣ ምስጢር ነው ይባላል። እና ይሄንን ያክ የሆኑ የካህናት ወገኖች ብቻ የሚያውቁት የሚነኩት፣ በቃ የሆኑ ዲያቆናት የሚያዘጋጁት፣ የሆኑ በቃ የተወሰኑ ደግሞ ካህናት የሚነኩት፣ ተራው ህዝብ የሚባለው ደግሞ ተራ ሕዝብ የሚባል በእግዚአብሔር ሕዝብ ውስጥ የለም። እንደምታውቁት በዛ ኮንቴክስት ነው የማወራው። ተራ ሕዝብ የሚባል የለም። ነገር ግን በቃ ሌሎች ደግሞ የማያዩት የማይነኩት አይነት ሆኖ በቃ ምስጢራት የሚል አስተሳሰባል ኖ ሚስጢር አይደለም። ይሄ ሚስጢር አይደለም። የሆነ የተደበቀ ነገር እንደምናደርግ ህብስቱንና ወይኑን ለመደበቅ መጋረጃ መሸፈን፣ ሰዎች እንዳያዩት መከልከል የለብን። ሚስጥር አይደለም። ምንም የተደበቀ ነገር የለውም። በዚህ መሃል ህብስቱን እንዲነካ የተፈቀደለት ሌላ የተለየ ሰውም የለም። የተለየ በቃ ሃይራርኪ ኖሮ፣ እንዴት ነው የተለየ የካህናት መደብ ኖሮ የሆነ ሰው ብቻ ነው ህብስቱን የሚነካው። በቃ በአንዳንዶች በቃ ካህናት ወይም ኤጲስቆጶሳት እንደዚህ በሆኑ ደግሞ በቃ መጋቢዎች እንደዚህ ብቻ የሚነኩት ሚባል የለም፣ ሚባል የለም። ምንም የተለየ የተደበቀ ነገር የለው። ህብስቱ ህብስት ነው፣ ወይኑም ወይን ነው። እንደተነጋገር ነው። ግን ተራ ወይን ተራ ህብስት ግን አይደል። አያችሁ፣ ያንን የሚያደርገው የእኛ እንትን ነው አስተሳሰባችን፣ የተሰቀለበትን ተመልከቱት። የምናስበው ምንድን ነው? በዚያን ጊዜ የሞተውን ጌታችንን የተሰቀለው ጌታችንን የተዋረደው ጌታችን ነው። ስለዚህ በአይነ ህሌናችን ወይም በልባችን ወዴት እንሄዳለን? ከዛሬ ሁለት ሺህ ዓመት በፊት ስለኛ መከራ ወደ ተቀበለው ጌታ እንሄድና እሱ ምን ብሎናል? አያችሁ ይህንን ለመታሰቢያ አድርጉት ብሎናል። ልክ ፎቶግራፍ እንደማየት፣ ቅድም ብያለሁ መግቢያዬ ለመጀመሪያዎቹ አካባቢ የምናየው አንዳንድ ሰው እኮ ፎቶግራፍ እያየን እናለቅሳለን። አደ ይናፍቀናል፣ ሲናፍቀን እንስመዋለን ፎቶግራፉን እንስመዋለን ማለት ሰውየውን አግኝተን ሳምነው ሰውየውን አግኝተን አቀፍ ነው ማለት ላይሆን ይችላል። አይደለም፣ ይሄ ነገር ከክርስቶስ ጋር ህብረት አለው እንጂ ሰዎች የማይነኩት የሆነ የካህናት መደብ የሚነኩት አይደለም። ይሄ ኒቆላዊነት ነው። አይቻልም። ይሄ እንደሱ አይደለም። የተወሰኑ ሰዎች የሚነኩት አይደለም። ስለዚህ የተወሰኑ ሰዎች የማይነኩት፣ የተወሰኑ ሰዎች ደግሞ የሚነኩት ማለት አይደለም። የጌታ እራት ልንገራቸው አንድ ነገር፣ ወንጌልን ማብሰሪያ ነው። ክብር ለጌታ ይሁን። እንደውም ምስጢር ከመሆኑ በላይ ይፋዊ ሆኖ የአደባባይ የሰገነት ሆኖ ምን ማያ ነው፣ ምስራች መናገሪያ ነው። ሞቷል እኮ ኢየሱስ፣ እንደዚህ ስጋው ተቆርሷል፣ እንደዚህ ደሙ ፈሶልናል እየተባለ ምስራች መናገሪያ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ይህንን ባደረጋችሁ ጊዜ ሞቱን ትናገራላችሁ ተብለናል። ስለዚህ ፊት ለፊት ሊታይ ፊት ለፊት ሊሆን ይገባዋል። የሚሆነው ነገር ተደብቆ ተሸፍኖ፣ በቃ የሚያደርጉትን ነገር ሁሉ ሳናውቅ እንደዚሁ ዝም ብሎ አሚን አሚን ብለን የምንቀበለው ሳይሆን እያየ ነው፣ እኛም ሴንስ እያደረግነው የምንቀበለው እንደሆነ መታወቅ ይኖርበታል። ሌላው የጌታን እራት ለበቁ ለነቁ ለተወሰኑ ሰዎች ብቻ የምናቀርበው አይደለም። በቃ የተወሰኑ ሰዎች ብቻ ይቀበሉት፣ እነ እከሊት እነ እከሊት በቃ እሳቸው እንዴ 48 ሰዓት ጾመው የለም እንዴ እሳቸው እንትን አይደሉም እንዴ ተብሎ ለተወሰኑ ሰዎች ብቻ እንደዛ አይደለም። በተለመደው ሃይማኖታዊ መልክ ወይም በአንዳንድ ቤተ እምነቶች ዘንድ ህፃናት ብቻ ወይም አረጋውያን ሽማግሌዎች ብቻ ይቀበሉታል፣ በፍጹም። የጌታ እራት ለሁሉም ክርስቲያን ወገን ነው። ህፃናትን ግን አያጠቃልም። እንደውም በጌታ እራት መቁረስ ጊዜ ህፃናት ለምን እንደሚቆርሱ ስለማያውቁ፣ ህፃናት ለምን ይሄንን እንደሚያደርጉ ስለማይረዱ ወደ ጌታ እራት መቅረብ ለነሱ ትርጉም አይኖረው። ምክንያቱም ይሁላችሁ ያንን ህብስቱን በመብላት ያንን ዋይኑንም ደሙንም በመጠጣት ህይወት የለም። እንደምታውቁት በዛ ውስጥ አይደለም ህይወት ያለው። ህይወት ያለው ኢየሱስን በማመን ላይ ነው። ስለዚህ ኢየሱስን በማመን ከሆነ ህይወት የሚገኘው ኢየሱስን በማመን ከሆነ ህይወት የሚገኘው ህፃናት ኢየሱስን ለማመን ለአግ ለዛ አካለ መጠን ስላልደረሱም ኢየሱስን እስከሚያምኑ ከሌሎች ለይተው እስከሚረዱት ድረስ ወደ ጌታ እራት አ የጌታን እራት ህፃናት ሞቱን ማወጅ ስለማይችሉ አይቀበል ሞቱን ማወጅ አይችሉም። ሞቷል ማለት አይችሉም። ያም አይገባቸው፣ ስለዚህ ሊቀበሉት አይችሉም ህፃናት። በሌላ ሁኔታም የጌታ እራት የዘላለም ህይወት አያሰጥም። የጌታ እራት የዘላለም ህይወት ያሰጣል በሚል የተሳሳተ ትምህርት ዕድሜ ልኩን ሲጨፍር፣ ሲጨብስ ሲ በቃ ይሄንን ስጋውን ሲያዝናና እንደፈለገ በቃ እንደፈለገ በዓለም ላይ ሲንዘላዘለ የነበረ ሰው በቃ ሊሞት ትንሽ ሲቀረው ይሄንን በቃ አፉን በማንኪያ ፈልቅቀን የጌታ እራት ስለሰጠ ነው፣ በዚያ በኩል የዘላለም ሕይወት አያገኝ እንደ እንዳትጃጃል ወገኖች በፍጹም የዘላለም ሕይወት አለ። የዘላለም ሕይወት ያላቸው ናቸው የሚካፈሉት። የከበረ ስርዓት ነው። የተወደደ ስርዓት ነው። ከንጉሳችን የተቀበል ነው ነው የግድ መፈጸምና ማድረግ ያለብን ነው ግን የዘላለም ሕይወት አያሰጥም። ሰው እንደፈለገ አራትና አምስት ሚስት አግብቶ የገዛ ልጆቹን በትኖ በጫት በሲጋራ ውስጥ ሆኖ በአመፅ በዳንኪራ ውስጥ ኖሮ እንደፈለገ ሲገድልና ሲሰርቅ ኖሮ ሲያበቃ መጨረሻ ላይ በቃ ኧረ ሰውየ ሊሞት ነውና ይቁረብ ተብሎ መቶ ስለተሰጠው በዚያ በኩል በአቋራጭ ወደ ገነት የሚገባ እባክህ፣ እንደሱ የሚባል ነገር የለም። የሆነ በመስኮት ዘለ የምትገባበት አይደለም። የዘላለም ህይወት ኢየሱስ የዘላለም ህይወት ነው። ዛሬ ነግራችኋል፣ ትንሣኤና ሕይወት እሱ ነው የሚያምንበት አይሞትም፣ ቢሞት እንኳ ሕያው ይሆናል። ማንም ሊወስደው የማይችል ሕይወትን ኢየሱስ ራሱ ይሰጣል። ስለዚህ በእርሱ ከማመን በማመን ነው የዘላለም ሕይወት የሚገኝ። ስለዚህ የዘላለም ሕይወት ገና ላይ ገና ገና ገና ገና ገና ምኑንም ለማያውቁ ገና ለተወለዱ ሕፃናት አርባ ቀን ሳይሞላቸው ሰማንያ ቀን ሳይሞናቸው እንዳይሞቱ ተብሎ እ አርባና ሰማንያ ቀን ላይ ደግሞ በቃ አጣድፈን የጌታን እንትን እንስጣቸውና የዘላለም ህይወት ያገኙ ሰዎች ደግሞ በቃ እንደው ሲያልቅላቸው ሲያረጁ ሲያረጁ፣ በቃ ጅጅት ሲሉ በቃ ማስተዋልና መመለስ ሲያቅታቸው፣ ቤተሰቤን ለቁርባን አበቃው የሚል የእኛ ሀገር በቃ ትልቅ እንትን አለ እንደምታውቁት። ቤተሰቤን እኮ ለቁርባን አበቃው። እሱ እኮ ትልቅ ነው። ቤተሰቡን ለቁርባን ዛሬ ንገረው ንገራት ለናተ ዛሬ ንገረው ለአባት የዘላለም ህይወት ክርስቶስ ኢየሱስ ነው። ሳይጃጅ ማስተዋል ሳያቅተው መጽሐፍ ምን ይላል? በጉብዝና ወራት ፈጣሪን አስብ፣ ደስ አይሉም የምትላቸው አመታትና ዘመናት ሳይመጡ። ይሄ የጉብዝና ወራት ነው። ዓይናችን ያያል፣ ጆሮአችን ይሰማል፣ ሰውነቶቻችን ሴንስ ያደርጋሉ። አሁን ነው ሁሉም ነገር አሁን ነው። አሁን ክርስቶስ ኢየሱስን ማመን አሁን የዘላለም ክብር ማግኘት አሁን በዘላለም ክብር መድመቅ አሁን በክርስቶስ ኢየሱስ አሁን በክርስቶስ ኢየሱስ መዋቅ አሁን ነው። አሁን ሌላ ነገር ሳይመጣ ማለት ነው። አሁን በዘላለም ክብር ከእርሱ ጋር መሆን አሁን ነው። በአቀኝ መሰወር አሁን ነው። አሁን ነው ንጉሱ ኢየሱስን አምኖ የዘላለም ህይወት ማግኘት አሁን ነው። ህይወትም ሞትም እዚህ ምድር ላይ ነው እንጂ ከጃጀን በኋላ በቃ በድዳችን እየበላን መሳቁሉ ዋቅቶን ሞታችንን በምንለማመንበት ጊዜ የጌታ እራትን ብንወስድ ምንም ትርጉም የለው። ስለዚህ የዘላለም ህይወት አይሰጥም። ይሄ የተሳሳተ ግንዛቤ ነው። የተወደዳችሁ ቅዱሳን ቀሪዎቹን በሚቀጥሉት ሳምንታት የምንካፈል ይሆናል። የጌታ የኢየሱስ ጸጋና ሰላም ከእናንተ ጋር አይሆን። መልእክቱን ለሌሎች ሼር በማድረግ አገልግሎቱን እንድናሰፋ በጌታ ፍቅር ጠይቃችኋለሁ። ጸጋ ይብዛላችሁ።